ሰላም ሰላም የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? እንኳን ወደዚህ ቻናል በደና አመጣችሁ። በዚህ ቪዲዮ የማጋራችሁ የትሁት ድራማን ነው፣ የግፈኛዋ ሚስትና የሰራተኛዋ ፍጥጫ። እንግዲህ በጣም ልብ አንጠልጣይ ፓርት ላይ ደርሷል። በዚህ ክፍል እንደተመለከት ነው ነው እስከ ዛሬ ሚስጥር አድርገው የያዙትን ውስጣቸው እያረረ እንግዲህ ጊዜው ሲደርስ ያው ሁሉ ነገር ይወጣል ሲሉ ያዘገዩትን ሚስጥር እንግዲህ ካሌብ አቋራጭ ሄዶ ለኤደን ፍርጥርጥ አድርጎ ነግሯት ነበር። ኤደንም የሰማችው በጣም ዱብዳ ስለሆነ በጣሙን ተደናግጣ ነበር። ያልጠበቀችው ነገር ስለሆነ ፍጹም ልታምን ልትቀበለው የማትችለው ነገር ሆኖባት ነበር። እንዴትስ ሆነ ብላ እንግዲህ ነገሩን ለማጣራት አጥብቃ ጠይቃው ነበር። ካሌብም የሆነውን ነገር ሁሉ ዲቴል አብራርቶ ነግሯት ነበር እና ኤደንም እንግዲህ በራሷ በመቆየቷ ዳኒን አምና እስከ ዛሬ ድረስ በመጠበቋም እየተጸጸተች፣ እንዴት ይህን ያህል እየወደደኝ እና እየወደድኩት እየተማመንን እንዴት እንደዚህ ያደርጋል ስትል እንግዲህ ለራሷ ጊዜ ለመስጠት ትታው ካሌብን ሄዳ ነበር። እንዲሁም ኤደን በአጋጣሚ ትሁትን መንገድ ላይ አግኝታ ነበር። እሷም ያው ከካሌብ ሁሉ ነገር ሰማው ብላ ስትል እና ስትጠይቃት በቀረውም ትሁት እንግዲህ ነግራት ነበር። ምክንያቱም ከዚህ በኋላ ምንም የምትደብቅበት ምክንያት የለም፣ እንግዲህ ካሌብ ከነገረሽ ብላ የሆነውን ነገር እንደውም በተጨማሪ ነግራት ነበር። ያው አሁን ላይ ነገሮች እንደውም ጥሩ እየሆኑ እንደሆነም ጭምር ያለፈው ጊዜ አጠቃላይ ከባድ እንደሆነ ቲና ዳኒ ተመሳጥሮ በዛ ቤት ምን እንዳደረጉ አጠቃላይ ስትነግራት ነበር። እናም ኤደን ያው በጣሙን አዝና ያው ብትነግሩኝ ጥሩ ነበር ምክንያቱም እንድጠነቀቅ ስትል ያው እነሱም እንግዲህ ቢነግሯት እሷም ልትቀበል ላትችል ይችላል፣ ወይም ደግሞ ጊዜው አይደለም እንዳባባ ንግግር በሚል ነው። እናም አሁን ላይ እንግዲህ ጊዜው ደርሶ ሁሉን ነገር ሰምታለች። እሷም ያው ወንድ ልጅ ቆረጠ ሆናለች። ዳኒ አግኝቷት እንግዲህ ምን ሆነች ነው ሲላት፣ ፊቷ ሁሉ ተቀያይሮ እሱ እንደ በፊቱ አገር ሰላም ነው ብሎ ያው ሲያገኛት አብረው ወጣ እንዲሉ እንዲዝናኑም እንዲጨዋወቱም ሲፈልግ፣ እሷ ግን እንደማትፈልግ አጠቃላይ ከእሱ ጋርም ቆይታ ማድረግም እንደማትፈልግ ነገሩን ያው በግልጽ መስማቷን እንደዚህ ግልጽ አድርጋ ባት በአጠቃላይ ግን ቁርጥ ያለ ንግግር ነግራው ትታው ሄዳ ነበር። እንዲሁም በተደጋጋሚም አስፈልጓት ፈልጓትም አግኝቶ ቆይታ ከሷ ጋር ሊያደርግ ሲል፣ እሷ ግን ፍላጎቷ እንዳልሆነ ነግራው ያው ቢገባው እሷም በግልጹ እንደዚህ እውነቱን እንደሰማች ያደረገው ነገር እንዲህ እንዲያባትልም ያው ግን ነግራው አለች። ያው እሱም እንግዲህ ወደነ ትሁት ጋር ሲገሰግስ ሄዶ ኤደን መታ ነበረ። ምን ተነጋግረው ነበር ሲል ያው ሄዶ አንድ ነገር ሲሰማ እና ለመስማት ወይ አንድ ነገር ሲጠረጥር ለመስማት የሚጠይቀው ትሁትን ነው። እና ትሁትም በእርግጥ ምንም የምትነግረው ነገር የለም፣ ለሱ የሚሆነውን ነገር ትመክረዋለች እንጂ እየሆነ ያለውን ነገር እንዳለ ስለምታውቅ፣ ለሱ ደግሞ ምንም የምትነግረው ነገር የለም። ግን ያው እሱ ልቡ ስለማያርፍ እንደገና ስራውን ሁሉም ስለሚያውቅ ተጋለጥኩ ሲል እንግዲህ እንድትነግረው ከጃጅሎም ጠይቆ ነበር። እሷ ግን አልነገረችውም። ሆኖም ግን አሁንም ያው ኤደንን እንዳታጣት ተጠንቀቅ፣ መልካም ሰው ናት፣ እንደሷ ያለ ሰው በዚህ ጊዜ አታገኝም ስትልም ነበር። ኤደን እንግዲህ እነ አባባንም አግኝታ የሆነውን ነገር እንደሰማችም ጠይቃቸው ነበር። እሳቸውም እንግዲህ ካሌብ ቸኮለ፣ ለምን ነገረሽ ጊዜው ሲደርስ በራስሽ እንድታውቂ ፈልጌ ነበረ ብሏት ነበር። እና እሷም እንዴት እስካሁንም፣ እንደው ለምን አላዘናችሁልኝም? ለምን እውነቱን አልነገራችሁኝም? ቀድማችሁ ለምን አላሳወቃችሁኝም? ብላ እንግዲህ የተበላውን እድሜዋን የጠበቀችበትን ጊዜ እሱን ብላ እንግዲህ ያን ሁሉ እያሰበች በጣም ተናዳ ነበር። አባባ ግን ምን ብዬ ነግርሻ ያለው በእናንተ መሃል መግባት አልፈልግም ነገር ግን እንዲገባሽ በተለያየ መንገድ ነግሬሻለሁ ሲሏት ነበር። ያው ይሄ ይሆናል ብላ አታስተውልም። በደህና ጊዜ በእሳቸው በሚገባት መልኩ አንዳንድ ነገሮችን ይነግሯታል። ነገሮችን እንድታጣራ ሰከን እንድትል ይነግሯታል። እሷ ግን ያው አልገባትም። በዚህ መንገድ እንደዚህ ግልጽ ሆኖ የነገሯት ነገር ስለሌለ ወይ ደግሞ ያየችውም የሰማችውም ነገር ስለሌለ ያው አሁን ከካሌብ እንግዲህ ሁሉን ሰማች። ሁሉ ነገር ጊዜው ደርሶ ወጣ። ቲናም እንግዲህ በቤት ውስጥ ሆና ርር ድብን ቅጥል እያለች ነው። እንግዲህ ምንም የሚፈጠር የሚለወጥ ነገር የለም። ይቅርታ ብላ ነገሮች እንደ በፊቱ ይሆናሉ ስትል ጠብቃለች። ነገር ግን በይቅርታ የሚታለፍ ስህተት አይደለም። የሰራችው ሁሉ ነገር በቃ ተበላሽቷል፣ አልቆለታል። እሷ ያላት ድር ከዛ ቤት መውጣት ነው። ነገር ግን ምን ይዤ እወጣለሁ? አሁንም ቢሆን በባዶ አልወጣም ስትል እንግዲህ አባባንም ይቅርታ ለማለት ያው የልጆ ሚስት ነኝ ልጅህ ነኝ እንዲህ ነኝ በማለት እንትን ልትልም ፈልጋ ነበር እሳቸው ግን በሚገባት መልኩ እንግዲህ እየነገሯት እሷ ማይገባት ስለሆነች ነው እንጂ። እና በዛ ሂደትም እንትን እያሉ ያው አባባ ዳኒንና ቲናን ለማናደድ ለማብሸቅ እንግዲህ በቀጣይ ያለውን ቅጣታቸውን ጊዜ ደርሶ እንግዲህ እስከሚቀጡ ድረስ በቀላቸውን እንግዲህ እስከሚበቀሉ ድረስ አባባ አሁን ግን ለማብሸቅ እንግዲህ ፈልገው እራት ውጪ ለመመገብም አስበው ትሁትን ልበሽ ልብስ ቀይሪና ምናም ደግሞ በክብር ሄደው ኪችን ሄደው በክብር ጠይቀዋት። ያላቸው ክብር ለትሁት በጣም በጣም ደስ ይላል። ምክንያቱም ይገባታል። ትሁት እዛ ቤት የከፈለችውን መስዋዕትነት ማንም አይከፍልም። ልጅ የሆነ እንኳን እንጃ ችሎ ታግሶ ይሄን ሁሉ ሊያደርግ አይችልም። ባዳ ሆና እዛ ቤት በመስራት ላይ ሆና ነው እንግዲህ እነሱ ጋር የተጠጋችው። እናም እንደ አባቷ አይታ ብዙ መከራዎችን ከነሱ ጋር ያሳለፈች ናት። እና እንደ አባባ ፍላጎትማ ቢሆን ካሌብ ልጃቸው እሷን ቢያገባት ደስ ይላቸዋል። እሱ ግን አይኑ እሷ ላይ በጭራሽ ፍላጎቱም አይኑ ምንም አላረፍም እና በጭራሽ እሱ የማይፈልገው ነገር ነው። በስተመጨረሻ ግን ግን ያው እሳቸው እራት እንብላ ብለው ቀሚስ ለብሳ ዝንጥ ብላ በወጣች ጊዜ እንግዲህ ሲያያት ያው በልቡ ዋው ነው ያለው። መቼም በነ ቲና እና በዳኒ ፊት ያው ዋው ባይልም ልቡ ግን በጣም በቃ፣ እይታው ራሱ ያስታውቃል። በጣም ሲመለከታት ነበር። አባባም እንግዲህ ሞቅ ለማድረግ ቁጭ በሉ እስኪ ፎቶ ላንሳችሁ፣ በጣም አምሮብሻል እያሉ በጣም ታምራላችሁ፣ ተጠጋጉ እስቲ ፈገግታ እያሉ እና ያደረጉት ነገር በጣም ደስ የሚል ነው። ያው እነ ዳኒን እና ቲናን ለማቃጠል ያደረጉት ነገር ነው። ተሳክቶላቸዋልም እንግዲህ በዛ ሂደት እራት ሊበሉ ሲወጡ ቲና ርር ድብን ብላ ስትጮ ነበር በቤት ውስጥ ያው አብሯት ያለው ዳኒም እንግዲህ ትቷት ሄዶ ነበር። አንድ ጉዳይ አለኝ ብሎ ወጥቶ፣ ነገር ግን ምንም ጉዳይ የለውም ብቻውን ውጪ የቆዘመ ቁጭ ብሎ። እሷም ደግሞ ከቤት ውስጥ ብቻዋን ሆና ምርር ሲላ ስትወጣ ውጭ አግኝታው ነበር እና ከኔ ጋር መሆን ስላልፈለክ ነው ጉዳይ አለኝ ብለህ ወታ እያለችው ነበር። እሱም ያው ከእሷ ጋር አብሮነቱን አይፈልግም። ሲጀመርም ለዓላማ ነው የተጠጋት። ዓላማው ደግሞ አሁንም አልተሳካም አሁንም እንደ ፍርፋሪ ካገኘው ብሎ ነው። የተወሰነ ፍርፋሪ ካገኘው ብሎ ከዛ ቤት አልወጣም። አባባም ደግሞ ውጣ ብለው አላሉትም። ደግሞ ከዳኒ ከካሌብ ጋር ደግሞ ተያይዘዋል። አባባ ውጣ ካላለኝ አልወጣም የቤቱ ባለቤት እሱ ነው ይላል። በካሌብ ላይ እንግዲህ ጥሩ ሁኔታ እያሳየ አይደለም። ይህንንም እንግዲህ አባባ ያው ስለታገሱት ምንም ስላላሉት እሱ አባባን ሌላ ካሌብን ሌላ ለያይቶ አይቶ ነው። ልጅና አባት አንድ ናቸው። ልጁንም እንግዲህ ሊያከብር ይገባል። ያው ካለው ቅናት የተነሳ እንግዲህ እግሩንም ሁሉ ሰቅሎ እንደዛ ተቀምጦ እኔ በቤት ውስጥ ስኖር አንድም ቀን ያላደረኩትን አክት ምታደርገው ምናምን እያለ ሲለውም ነበር። ብቻ በሰበብ አስባብ በአጋጣሚ ሁሉ ሲነጋገሩ የሚመልስለት ንግግር በፊት እንደሚያከብረው አይነት አይደለም። ምክንያቱም ያው በኤደን ስለሚጠረጥረው ኤደንን ይወስድብኛል ብሎም ባለፈው እንዳነቀው ተመልክተን ነበር። ከዛ ወዲህ በቃ እንግዲህ እንደ ድመትና አይጥ ነው የሚተያዩት። ካሌብም እንግዲህ የዋዛ አይደለም። ያው ዳኒ አይገባውም እንጂ ልኩን እየነገረው፣ ዳኒም አጸፋውን እየመለሰ በዛ ሂደት ላይ ነበሩ። በስተመጨረሻም እንግዲህ ካሌብና አባትየው ቁጭ ብለው እየተነጋገሩ እያለ ስለቆይታቸው እና ደግሞ ይሄ የቤተሰባዊ ህብረት የአብረን ያደረግነው እራት ግብዣ በጣም ቆንጆ ነበር ወድጀዋለው እያለ ካሌብ እናም ደግሞ ትሁት እንዴት ታምራለች፣ እንደውም እሷ ሳትሻ ላይቀርም እያለ እንደ ከጀላት ለአባቱ ሲነግር ነበር። ትሁትም በራፍ ላይ ሆና እንግዲህ ንግግራቸውን ሰምታ አፏን ይዛ ተገርማም ነበር። እና በጣም ይገርማል። ያው አካሄዱ እንግዲህ ካሌብ ከኤደን ኤደንን የፈለጉለት ሲጀመር አባባ ናቸው። እሱ ኤደንንም ያው እንደዚህ ውያት እርጋታዋ ስርዓቷን ይውደድላት እንጂ ለዚህ በፍቅር ያን ያህል አላሰባትም። እናም ትሁትንም ቢሆን እስከ ዛሬ አስቦ ከጅሎ ፈልጎም አያውቅም። እንደዚህ አይነት ቃልም አውጥቶ አያውቅም። አሁን ግን ያው ለአባቱ እንደዛ ሲል ነበር እንግዲህ በቀጣይ ይህ ወዴት ያመራ ይሆን የሚለውን በዝርዝር የምናይ ነው የሚሆነው። እንደውም ካሌብ ኤደንን ትቶ ትሁትን ቢያገባ ያው ከነገር ራሱ ነፃ ነው የሚሆኑት። ምክንያቱም ዳኒ ያው አይለቃቸውም። ሆኖም ግን ቲና ካሌብ ትሁትን አገባ፣ ኤደንን አገባ ለሷ ያው ነው እሷ ቢቻላት ያው አይሆንም እንጂ ካሌብን እንግዲህ በይቅርታ ተቀብሏት ከሱ ጋር እንደገና አብራ እየኖረች አሁንም ሴራዋን ለማሴር የምትፈልገው አሁንም ተስፋ አልቆረጠችም። ያው ዳኒ ሁሉ ነገር ተበላሽቷል፣ በቃ አልቆልናል፣ ምንም አልተሳካም እያለ ሲል እሷ ግን አሁንም ቢሆን እድል አለ፣ አሁንም እንሞክራለን፣ እንዲሁም አልወጣም ከዛ ቤት እያለች ነው። ግን እንዲሁ እንደምትወጣ የታወቀ ነው። ምናልባት የሚስትነት ድርሻዋን ካገኘች ነው። ከዛ ውጪ ግን ምንም የአባት ንብረት የልጅ ስለ አይደለ ምንም በውርስ እንኳን ደረጃ የሰጡት ነገር በስሙ የሆነ ነገር ስለሌለ ምንም አታገኝም፣ በባዶ እንደምትወጣ ነው። በአጠቃላይ እንግዲህ በዚህ ክፍል የቃኝ ነው ይህንን ይመስላል። እጅግ በጣም አስተማሪ ልብ አንጠልጣይ ፓርት ላይ ነው። በቀጣይም በጉጉት እንጠብቃለን። ኤደን እንግዲህ ከካሌብ ጋር ትሆን ይሆን ወይስ ካሌብ አይኑ እንዳረፈባት ከትሁት ጋር እንግዲህ አብሮ ይሆን ይሆን ወይስ የሚለውን እንግዲህ በቀጣይ ክፍሎች ነው የምንመለከተው። ይህን ድራማ ይህንን ቪዲዮ እስካሁን በማየት አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። በያላችሁበት ደህና ሁኑልን። ባይ ባይ።